ግቢ ጉባኤያት ላይ ለሀገርም ለወገንም መድኃኒት የሆኑ ወጣቶችን ምሁራንን እያወጣ ነው። የልጅነት ህይወታችንም አሁን ያለን ህይወት መነሻው ግቢ ጉባኤ ነው። እግዚአብሔርን ፈርተው የሚሰሩ አገራቸው የሚያገለግሉ፣ ማህበረሰቡን የሚያገለግሉ ጥሩ የቤተ ክርስቲያን የሀገርን ልጆች እንዲሆኑ እፈልጋሉ። ግቢ ጉባኤ ተስፋዎቼ ናቸው። ለእኔ ግቢ ውስጥ ህይወታችንን ነው አትርፈን የወጣ ነው እኛ መንፈሳዊም በዓለማዊም የሚመረቁበት ገዳም እንዲሆን እመኛለሁ። ለእኔ ግቢ ጉባኤያት ማለት ዛሬ ላለው እኔነቴ ትልቅ አስተዋጽኦ አድርጎልኛል። ማህበረ ቅዱሳን መሰባሰባችንን አንተው በሚል መሪ ቃል ከታኅሣሥ 20 እስከ ታኅሣሥ 26 ልዩ ልዩ መርሃ ግብራትን በማዘጋጀት ግቢ ጉባኤያትን አስቧል። ኢንኅድግ ማኅበርነ በሚል ርዕስ የተዘጋጀው የግቢ ጉባኤያት ሳምንት የፎቶ አውደ ርዕይ፣ ጥናታዊ ጽሑፎች፣ ከግቢ ጉባኤያት የተመረቁ ወንድሞችና እህቶች ልምዳቸውን ያካፈሉበት የልምድ ልውውጥ፣ እንዲሁም ከወላጆችና ወጣቶችን በሥነ ምግባር ከሚያንጹ አካላት ጋር የምክክር መርሃ ግብር የተካሄደበት ሰፊ ጉባኤ ነበር። በዛሬው ቆይታችንም ታኅሣሥ 20 ቀን መርሃ ግብሩ በፎቶ አውደ ርዕይ በተከፈተበት ዕለት የተካሄዱትን መርሃ ግብራት ይዘንላችሁ ቀርበናል። የፎቶ አውደ ርዕዩ በዋናው ማዕከል ጽሕፈት ቤት ግቢ በተካሄደበት ወቅት በርካታ ታዳሚዎች የተገኙ ሲሆን የመክፈቻ ንግግር ያቀረቡት ደግሞ የማኅበረ ቅዱሳን ዋና ጸሐፊ አቶ ተስፋዬ ቢሆነኝ ናቸው። ዋና ጸሐፊው ማኅበረ ቅዱሳን ልዩ ልዩ ፈተናዎችን ተቋቁሞ በግቢ ጉባኤያት ላይ ተግቶ በመስራቱ ለሀገርም ለወገንም የሚጠቅሙ ወጣት ምሁራንን እያፈራ መሆኑን ገልጸዋል። አገልግሎቱ ፈታኝ ነው። ምንም ይሄ ወጥቶ ያላየው ሰው ቀለል አድርጎ ሊያየው ይችላል። ብዙ ባሽና ያለው መማሪያ ቦታ የለም። ይሄን ሁሉ አስማምቶ ይሄን ሁሉ አስማምቶ የማውርሳን በማዕከላት ያሉ በተለይ ወንድሞቻችን እህቶቻችን ግቢ ጉባኤያትን በአግባቡ ያስተምራሉ ማለት ይችላለሁ። እኔ ብዙ ወጣቶች ለሀገር ለቤተ ክርስቲያን አበርክቷል ማኅበረ ቅዱሳን ምንም ጥርጥር የለው። ትውልድ ላይ የሚሰራ ሰው የታደለ ነው፣ በማለት የተናገሩት አቶ ተስፋዬ ለዚህ ታሪክ የመረጠንን እግዚአብሔርን በማመስገን ይበልጥ ተግተን ለመስራት መነሳት አለብን፣ ሲሉ አሳስበዋል። ትሩ ላይ የሰሩ አባቶቻችን ናቸው። አሁን የምናፍቃቸው እውነት ለመናገር አይደል እነ ብፁ አቡነ ጎርጎሪዮስን የምናፍቃቸው ትሩ ላይ ስለሰሩ ነው። ስለዚህ ትሩ ላይ መስራት አለብን። ትሩ ላይ ለመስራት ደግመን ደግመን መነጋገር አለብን። የግቢ ጉባኤያት ጉዳይ የግቢ ጉባኤ ክፍል ኃላፊና፣ ኮርስ የሚሰጡና የሚያስተባብሩ ወንድሞችና እህቶች ብቻ ለመሆኑን ያስታወቁት ዋና ጸሐፊው፣ ዛሬ በግቢ ጉባኤ የምናስተምራቸው ልጆች በቁጥር ብቻ ሳይሆን በጥራት ጭምር ብቁ በማድረግ ወደ አገልግሎት ለማሰማራት ሁላችንም ልንረባረብ ይገባል ሲሉ ተናግረዋል። በግቢ ጉባኤ ተምረው አድገው ትልቅ ደረጃ በቤተክርስቲያን አገልግሎት ትልቅ ደረጃ መድረስ የሚችሉ ወንድሞች እህቶች ማውጣት ካልቻል ሁሌ ፉከራ ነው የሚሆነው፣ ሁሌ ቁጭት ነው የሚሆነው፣ ሁሌ ከንፈር መምጠጥ ነው የሚሆነ። ስለዚህ በቁጥር ብቻ ሳይሆን በጥራትም የምናሳድጋቸው ልጆች እጅግ ብዙና መድኃኒት መሆን መቻል አለባቸው። ወይዘሮ አለም ጸሐይ መሰረት በበኩላቸው ለማኅበረ ቅዱሳን መመስረት ግቢ ጉባኤያት አይነተኛ ምክንያት መሆናቸውን ተናግረው በፎቶ አውደ ርዕዩ ላይ መርሃ ግብሩን በልዩ ሁኔታ ለማሰብ ሲባል ማስታወሻዎች መዘጋጀታቸውን አስተዋውቋል። ይሄንን የግቢ ጉባኤ ሳምንት ለመጀመሪያ ጊዜ በማኅበረ ቅዱሳን ያከበርንበትን ምክንያት በማድረግ አንዳንድ ማስታወሻዎች አዘጋጅተናል። መጀመሪያ ያዘጋጅ ነው ለማኅበረ ቅዱሳን መመስረት ግቢ ጉባኤያት መሰረት ናቸው በሚል ይህ በማኅበረ ቅዱሳን ጽሕፈት ቤት ቢሮ ሁሌ ተቀምጦ ማስታወሻ የሚሆን ነው። የመጀመሪያ ፊርማውን እዚህ ላይ ዮሐንሴ ነው ቀምጦ ሌሎቻችሁ ትቀጥላላችሁ። የግቢው ጉባኤት መመስረትን ለማዘከር የግቢው ጉባኤትን ታሪክ የሚተርክ የፎቶ አልበምም ተዘጋጅቶ ቀርቧል። እንግዲህ የመጀመሪያው ታሪክ ያገኘ ነው። የ1981 ዓ.ም ምት ወደ ዝዋይ የገቡ የከፍተኛ ትምህርት ተቋም ተማሪዎችን የያዘው ፎቶግራፍ ይሄ ነው። ይሄ አንደኛው የማኅበሩን ታሪክ የሚጀምርበት ነው ብለን እናስባለን። በማኅበረ ቅዱሳን ታሪክ ውስጥ በርካታ ታላላቅ ሰዎች ይታወሳሉ። ከነዚህም መካከል በግቢው ጉባኤ ተምረው ለከፍተኛ ማዕረግ የደረሱ ሰዎች ቁጥራቸው ብዙ ነው በማለት የተናገሩት ወይዘሮ አለም ጸሀይ የፎቶ አልበም መዘጋጀቱን አስተዋውቋል። ይሄ ታሪክ የዶክተር እንግዳ ታሪክ ብቻ አይደለም። ይሄ ታሪክ ዶክተር እንግዳ ሁለት ስጦታ ያገኘበት ነው። አንደኛ ከማኅበረ ቅዱሳን መስቀል ያገኘበት ነው ወደ ቤተ ክርስቲያን እንዲያገለግል። በሁለተኛ ደረጃ ደግሞ ከጅማ ዩኒቨርሲቲ ሲመረቅ የጅማን የወርቅ መዳሊያ ያገኘበት ነው። ዶክተር እንግዳ ከቅብብሎሹ ትልቁን ደረጃ የያዘበት ምክንያት ምንድን ነው? ብዙዎች ካሁን በኋላ ከግቢ ጉባኤ ትምህርታቸው ግቢ ጉባኤ መማር ወደ ቤተክርስቲያን የሚሄድ ዋናውን ትምህርት ያስረሳል የሚለውን ነገር ዶክተር እንግዳ ሰብሮታል። በዚህም ብዙ ወንድሞቻችን እንደ ዶክተር እንግዳ ለመሆን ጥረዋልም ተሳክቶላቸዋልም። ዛሬ በማቁሳት ብዙ ወርቅ መዳሊያ አለ። ይሄ ትልቅ ትልቅ አሪያና ቅብ ብሎሹን አንድ ደረጃ ያደረሰው ስለሆነ ይሄም ታሪካችን በማህበረ ቅዱሳን ስተቤት እንዲቀመጥ ስለፈለግን ነው። የማህበሩ መስራቾች የአመራር አካላትና አባላት ለግቢ ጉባኤያት የወደፊት አቅጣጫ ወይም ግቢ ጉባኤያት እዚህ ደረጃ ቢደርሱ መልካም ነው በሚል ርዕስና ከግቢ ጉባኤያት ስላገኟቸው ቁም ነገሮች በዕለቱ ሀሳባቸውን ሰጥተዋል። ግቢ ጉባኤያት እንዲሆኑ የምንመኘው ድሮም ወንድሞቻችን ሲነግሩን የነበረው ሌሎቹን ሰዎች ለመድረስ ጥረት የሚያደርጉ ልክ የኛ ታላላቅ ወንድሞቻችን ሕክምና እየተማሩ ጋምቤላና መቱ ወይም ሚዛን ድረስ እየሄዱ ወንጌልን ይሰብኩ እንደነበረ ወንድሞቻቸውን ያገለግሉ፣ እግዚአብሔርን ያገለግሉ እንደነበረ አሁን ያለው ትውልድም እንደዛ የሚያስብ አይነት ትውልድ እንዲፈራ ነው። ባያደርገው እንኳን ቢያንስ እንደዛ የሚያስብ የሚመኝ ትውልድ እንዲፈራ እፈልጋለሁኝ። ይህንን መናገር በጣም ከባድ ነው፣ እጅግ በጣም ከባድ ነው። ግቢ ውስጥ ህይወታችንን ነው አትርፈን የወጣ ነው። እኛ ሌላ ነገር ሳይሆን ህይወትን ህይወት ማለት የመቆየት በመሞትና ባለመሞት እውነቱን ነው፣ አሁን በመጽደቅና ባለመጽደቅ ሳይሆን ህይወትን በማትረፍ የነበርንበት ጊዜ በጣም አደገኛ ጊዜ ነበር። 1989 90 91 እኔ ግቢ የነበርኩት። እዚህ በጣም ከባድ የእሳት ጊዜ ነበር። ከዛ ለመትረፍ ነው ግቢ የገባ ነው። ይሄንን እኔ ማኅበረ ቅዱሳን ሰጥቶኛል፣ ህይወቴን አትርፎልኛል ነው ምለው። ይሄንን እኔ አልመለስኩም። እንግዲህ በቀጣይ ትናንትና የተንገራገጭንባቸው ነገሮች አሉ። በቀጣይ ደግሞ ማኅበረ ቅዱሳን ቢሆን ግቢዎች ቢሆኑ እንደ ሁሉም ነገር ሁሉም አገራችን አለማችን ለግቢ ጉባኤያት ለማቁሳን ግቢ ጉባኤያት ሆነው ሁሉንም የምንደርስ እና የምንተርፍ የምንጠቀስ እንድንሆን እመኛለሁ። ግቢ ጉባኤያት በማህበሩ አገልግሎት እንዲሆን የምፈልግ የቅድስት ቤተ ክርስቲያን አገልግሎት በየአቅማቸው ከዲያቆናት ጀምረው በቤተክርስቲያን ክርስቲያን አገልግሎት እንዲሳተፉ እፈልጋለሁ። ሌላው የምመኘው ደግሞ ምንድነው እንደምታውቁት አሁን በሀገራችን ሙስና ተንሰራፍቶ ሕግ ቢወጣ ምንቢል ሰውን እግዚአብሔርን ካልፈራ በስተቀር እግዚአብሔር ያኛል ብሎ ራሱን ካልተቆጣጠረ በስተቀር እጅግ በጣም አስቸጋሪ ስለሆነ ለቅድስት ቤተ ክርስቲያን ዓለም ለሀገራችን ለኢትዮጵያ ግቢ ጉባኤ የወጡ ታማኝ የሆኑ ሲቪል ሰርቪስ ፎርም ሳያስፈልጋቸው እግዚአብሔርን ፈርተው የሚሰሩ ሀገራቸውን የሚያገለግሉ ማህበረሰቡን የሚያገለግሉ ጥሩ የቤተ ክርስቲያን የሀገርም ልጆች እንዲሆኑ እፈልጋለሁ። ግቢ ጉባኤያት እንዲሆኑ የምመኘው እኔ ታላቁ አባታችን ብፁዕ አቡነ ጎርጎሪዎስም እንዳሉት የቀደሙት ታላላቅ ወንድሞቻችን እህቶቻችንም እንደነገሩን እንደተመኙት እንዲሆኑ ነው የምንፈልገው። የዛሬ 20 ዓመት ከነበረው የዛሬ 10 ዓመት ከነበረው እድል ይልቅ ዛሬ የተሻለ እድል አለ። ስለዚህ ያንን እያሰቡ የበለጠ እንዲሰሩ እመኛለሁ። የዛሬ 20 ዓመት እንዲህ አይነት የማህበረ ቅዱሳን ጽህፈት ቤት አልነበረንም፣ ግን አገልግሎቱ ነበረ። የዛሬ አስር ዓመት እንደዚህ አይነት ቦታ አልነበረንም፣ አገልግሎቱ ግን ነበረ። ዛሬ ያለው ትውልድ ግን የግቢ ጉባኤ ተማሪዎችም ከዚህ የበለጠ ጊዜው ከሰጣቸው እድልና ኦፖርቹኒቲ አንጻር የዛሬ 20 ዓመት የዛሬ 10 ዓመት እንደዚህ ዓለም አቀፋዊ የሆነውን የማህበረ ቅዱሳንን አገልግሎት ስናስብ ብዙ የሚቀረን ነገር ነበር። ዛሬ ግን የማህበሩ አገልግሎት አሜሪካም፣ አውሮፓም ሁሉም ቦታ ስትሄዱ ብዙ የማህበሩ አባላት አሉ። ስለዚህ ከዚህ የበለጠ እንድንሰራ ግን እግዚአብሔር የሚጠብቅብን ይመስለኛል እና ያንን እያሰቡ እንዲሄዱ እመኛለሁ። መንፈሳዊም በአለማዊም የሚመረቁበት ገዳም እንዲሆን እመኛለሁ። ግቢ ጉባኤያት በአጠቃላይ በቤተ ክርስቲያኒቷ ውስጥ ያልተሸፈነውን መዋቅር ሙሉ በሙሉ ከበር በማድረጋቸው ቤተ ክርስቲያኒቷ ላይ ለማምጣት የምናስበውን በጎ ተጽዕኖና ለውጥ ለማምጣት መሰረት ይሆናሉ ብዬ ነው። ቤዚካሊ ማም ነው። ከዚህም በተጨማሪ በቀጣይ ማለት ነው ቤተ ክርስቲያንን ዓለም አቀፋዊ እናደርጋለን ብለን እስከተነሳን ድረስ በዋናነት ግቢ ጉባኤያት ላይ የምንሰራው ስራ በሀገር አቀፍ ብሎም በዓለም አቀፍ ደረጃ የሚያመጣው ለውጥና ተጽዕኖ ከፍተኛ ይሆናል ብዬ አምናለሁ። ቤተክርስቲያናችንም ያላትን ተደራሽነት ለማስፋት ከፍተኛ የሆነ አስተዋጽኦ ይኖራቸዋል ብዬ ነው የማምነው። ይህንን ሚና በቀጣይ ሲጫወቱ ማየት ነው እንግዲህ የኔም ራዕይ ማለት ነው ለግቢ ጉባኤ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጠብቃ ይዛቸው የመጣቻቸውን ትውፊቶች ለዘመናዊው ትውልድ በዘመናዊ መንገድ ይዘታቸውን ሳይቀይሩ የሚያሸጋግሩ በአጭር ቋንቋ ድልድይ እንደሚሆኑ ለሚመጣው ትውልድና ያለፈውን ትውልድ የሚያገናኙ ድልድዮች እንዲሆኑ ነው የምንፈልገው። መንገዶቹ ሁለት ናቸው። አንደኛ ትምህርት ነው። የዘመናዊውን ትምህርትና ባህላዊ ትምህርታችን የሚያገናኙ ድልድዮች፣ አንድ ጥሩ ምሳሌ መግለጽ ይችላለሁ። ጥሩ ምሳሌ መግለጽ የምችለው ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አለ አለ፣ በብራናዎቻችን በትርጓሜዎቻችን አለ። አሁን ያለው ትውልድ ግን የሰለጠነበት መንገድ ሌላ ነው። እኛ ሁላችንም በዩሮፒያን ሜንታሊቲ ነው የሰለጠነው። ኢጁኬሽኑ ዘመናዊ ትምህርት የሰለጠነው በዛ ነው እና ያ ነባሩ ትምህርት በዚህኛው መንገድ ለአዲሱ ትውልድ ካልተላለፈ አይዘውም። ይሄኛው ልክ እንደ ሶፍትዌር ዊሰጁ እና አዲሱ ትውልድ ሶፍትዌሩ ሌላ ነው እስካሁን የመጣንበት ደግሞ ሌላ ነው እና ኮንተንት ችግር የለብንም፣ ሜቶዶሎጂ ችግር ያለብን እና ያንን የሚያሸጋግር ድልድይ እንዳለ ነባሩን የዘለቀውን ትምህርት በአዲሱ መንገድ መንገዱን ቀይሮ ቦክሱን ብቻ ነው የሚቀይረው፣ በቃ ይሄኛው እንዲቀበለው አድርጎ የሚሰጥ እና ተስፋዎች ናቸው፣ ድልድይ ናቸው። በእግዚአብሔር ባለኝ እምነት ደግሞ ያደርጉታል። ግቢ ጉባኤያት ቅድም ወንድሞች እንደተናገሩት በሁሉም ቦታዎች ላይ ተጠያቂ የሚሆኑ ተጠያቂ ብቻ ሳይሆን ጠበቃ የሚሆኑ ለቤተ ክርስቲያን ደራሽ የሚሆኑ ለወገን ለሀገር ደራሽ የሚሆኑ ለማፍራት ማውሳን እንዲደርስ እንዲችል ምኞቴ ነው። ማህበሩ የተመሰረተበት ዋና ዓላማውም የግቢ ጉባኤን ለመያዝ ይህን ክፍተት ለመሙላት እንደመሆኑ መጠን በአግባቡ የግቢ ጉባኤ ተማሪዎች እኛ ያወቅነውን ያህል እውቀት ይዘው ጥሩ የሃይማኖት መሰረት ይዘው የሚወጡ ተማሪዎች እንዲሆኑ ማህበሩም ያንን የመደገፍ አቅም እንዲኖረው ወደፊት አስባለሁ። እነዚህም ተማሪዎች በዚህ ደረጃ ማህበሩ ሊደግፋቸው ከቻለ ወደፊት እንደተባለው አገርን የሚመሩ ትውልድ ሊሆኑ ይችላሉ። ያንን በአግባቡ ማህበሩ ደግፎ በዛ ደረጃ መሄድ ቢችል፣ የኔ ምኞት ያ ነው። በዛ ደረጃ መሄድ ከቻለ ማህበሩ የተቋቋመበት ያ አላማ ነው ብዬ አስባለሁ። እንግዲህ እኛ እኛ ማህበረ ቅዱሳን ግቢ ጉባኤ ብሎ ሳይሰይመው የነበረን ሰዎች ስለነበረን። እኛ እንግዲህ የልጅነት እድሜያችንም አሁን ያለን እድሜ፣ የልጅነት ህይወታችንም አሁን ያለን ህይወት መነሻው ግቢ ጉባኤ ነው። እንደ ዛሬ ስርዓት ኖሮት ትምህርት ኖሮት ሳይሆን ራስን ለማዳን በዚህ ቤት ለመቆየት ባደረግነው ጥረት እግዚአብሔር ያሰባሰበን እና አሁን ላለንበት ህይወት መሰረት የሆነ ስለሆነ የግቢ ጉባኤ ከትምህርት ቤት በላይ ነው። የግቢ ጉባኤ ከወላጅ በላይ ነው። የግቢ ጉባኤ እግዚአብሔር ከሚወዳቸው ወንድሞች ያገናኘ መድረክ ነው። የግቢ ጉባኤ ቤተ ክርስቲያን ውስጥ እንድንቆይ አቅም የሰጠንና ዛሬ ላለንበት ህይወት መሰረት ስለሆነ ግቢ ጉባኤ አሁን ለእኛ ለእኛ ለእኔ ሁሉም ሁሉም ህይወቴ፣ ትርጉም ነው። ለእኔ ግቢ ጉባኤያት ማለት ዛሬ ላለው እኔነቴ ትልቅ አስተዋጽኦ አድርጎልኛል። አሁን መንፈሳዊ ህይወቴ ብቻ አይደለም፣ ያንንም በአቅሜ ኪፕ ስላደረግኩት ይመስለኛል። አሁን አሁን ላለሁበት እኔነቴ ብዙ ጊዜ ማኅበረ ቅዱሳን ሲባል መንፈሳዊ እንደ መንፈሳዊ ተቋም መንፈሳዊ ነገር ብቻ አይደለም የተማር ነው ሁሌ እንላለን። በቃ በብዙ ነገር በአለማዊ የተለያዩ ተቋማት በስልጠና በተለያየ ነገር የማናገኛቸውን ብዙ ነገር አግኝቸበታለሁ። እና እነዛ ነገሮች አሁን ላለው እኔነቴ ትልቅ መሰረት ናቸው። ግቢ ጉባኤ ተስፋዎቼ ናቸው። ለእኔ ዛሬ ላለሁበት ሂደት፣ ኑሮ፣ ውሳኔ፣ ማንኛውም ህይወቴ እንቅስቃሴ፣ እኔነቴ የተቀረጸው በግቢ ጉባኤ ነው። አሁን ለደረስኩበት ህይወት እንድበቃ ያደረገኝ የግቢ ጉባኤ ነው መሰረቱ። ወንጌልንም እንዳውቅ ሌሎችንም መሰረታዊ ትምህርቶችን እንዳውቅ ያደረገኝ ለኔ የህይወቴ መሰረት ነው። የፎቶ አውደ ርዕዩ ከተጎበኘ በኋላ የመርሃ ግብሩ ማጠቃለያ ሆኗል። እኛም የፎቶ አውደ ርዕዩን አስመልክቶ ያዘጋጀነውን መሰናዶ የምናጠቃልለው የመርሃ ግብሩ አስተባባሪ ወይዘሮ አለምጸሐይ በተናገሩት መልእክት ይሆናል። በዚህ ግቢ ጉባኤ ፕሮግራም ሰው እና ገንዘብ እንፈልጋለን። ሰውም እንፈልጋለን፣ ገንዘብም እንደ ገንዘቡ ሰው አቅደናል። በዚህ ግቢ ጉባኤ ፕሮግራም አምስት መቶ የግቢ ጉባኤ መምህራን ኮርስ ሊሰጡ የሚችሉትን ሬጅስተር ማድረግ እንፈልጋለን። ይሄን ያህል ቁጥር የሚሆን ደግሞ በየማዕከላትን ጭምር በግቢ ጉባያት ተገኝተው ለወንድሞቻቸው ለእህቶቻቸው ምክር የሚያካፍሉ ወንድሞች እንዲኖሩን አሁንም ሬጅስተር እናደርጋለን። ስለዚህ የማህበረ ቅዱሳን ስትራቴጂክ እቅድ ተመርኩዞ ለዚህ ለግቢ ጉባኤ ማስፈጸሚያ ስራዎች ማስፈጸሚያ የሚሆን በጀት ተቀርጿል። ወደ ለሶስት አመት የተቀረጸ በጀት ነው። በጀቱ አስር ሚሊዮን ብር የሚደርስ በጀት ነው።